የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም አቶ ጌታቸው ረዳ ወደ ሁመራ ያደረጉት ጉዞ እያነጋገረ ነው። አቶ አረጋ ከበደና ሌሎች አማራ ክልል ባለስልጣናት ከአቶ ጌታቸው ረዳ ጋር በመሆን ኮሎኔል ደመቀ ዘውዱና ሰዎቻቸው ጋር ያደረጉት ውይይትን በተመለከተም ኢትዮ ፎረም ከስብሰባው ታዳሚዎች ዝርዝሩን አግኝቷል። ቀዳሚው መረጃችን ይሆናል። የፌዴሬሽን ምክር ቤት አፈ ጉባኤ የሆኑት አቶ አገኘሁ ተሻገር በቅርቡ በጎርጎራ ባጋጠማቸው የሄሊኮፕተር አደጋ ጉዳት እንደደረሰባቸው ሲዘገብ መሰንበቱ ይታወሳል። አቶ አገኘሁ ተሻገር አሁን ከኢትዮጵያ ወጥተው ሊታከሙ ስለመሆኑም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ደግሞ ለቁስል ውጭ ሀገር መሄድ አያስፈልግም ሲሉ እንደነበር ታውቋል። በዝርዝር እንመለከተዋለን። ኢራን የአሜሪካ የጦር መንደሮችን ደበደበች። ድብደባው ከተፈጸመባቸው ውስጥ አንዷ ኳታር አጻፋ ሰጣለው ስትል ዝታለች። ኩዌት የአየር ክልሏን ስትዘጋም የኦማን ኤር በረሮን አቋርጧል። እስራኤል ደግሞ ለቴህራን ሕዝብ በፋርስ ቋንቋ ማስጠንቀቂያ ልካለች። የምትሰሙት ሌላኛው መረጃችን ይሆናል። በአማራ ክልል ላሊበላ በጦርነቱ ሳቢያ 52 ሆቴሎች የተሟላ አገልግሎት አቁመዋል ተባለ። የብልጽግና አውሮፕላን ተሳፋሪዎች ሀገሩ ታሪካዊ ሰላም ላይ ነው በሚሉበት ወቅት ነው ይህ ሪፖርት የወጣው። ሌላኛው መረጃችን ነው። በትግራይ ክልል ከሰላም ስምምነቱ ወዲህ ከ56 ሺህ በላይ ወጣቶች ለአደገኛ ስደት መዳረጋቸው ተሰማ። ለስደት ከተዳረጉት ከ6 ሺህ በላይ ወጣቶች ውስጥም ወደ 300 የሚጠጉት ሕይወታቸው ማለፉን የጊዜያዊ አስተዳደሩ አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አቶ ጌታቸው ረዳ ወደ ሁመራ ያደረጉት ጉዞ እያነጋገረ ነው። አቶ አረጋ ከበድና ሌሎች የአማራ ክልል ባለስልጣናት ከአቶ ጌታቸው ረዳ ጋር በመሆን ከኮሎኔል ደመቀ ዘውዱና ሰዎቻቸው ጋር ያደረጉት ውይይትን ኢትዮ ፎረም ከስብሰባው ታዳሚዎች ዝርዝሩን አግኝቷል። ውይይቱ እንዲካሄድ ታስቦ የነበረው አዲስ አበባ ነበር የሚሉት የኢትዮ ፎረም ምንጮች የወልቃይት አስመላሽ ኮሚቴ መሪው ኮሎኔል ደመቀ ዘውዱም አቶ ጌታቸው ረዳም የክልሉ መሪ በነበሩ ጊዜ ከእርሳቸው ጋርም ሆንም በወቅቱ ተከተላቸው ከነበሩትና አሁን የትግራይ ጊዜያዊ አስተዳደር ፕሬዝደንት ከሆኑት ጄኔራል ታደሰ ወረደ ጋር በተደጋጋሚ ተነጋግረው እንደነበር አስታውሷል። ኮሎኔል ደመቀ ዘውዱም አሁን በተካሄደው ስብሰባ ላይ ይህንኑ አስታውሰው መግለጻቸው ታውቋል። ኮሎኔል ደመቀ ዘውዱ ስለ ተፈናቃዮች እንዲመለሱ የሚደረግበት እንቅስቃሴ ሲናገሩ፣ ከአቶ ጌታቸው በኩልም ጥያቄ ሲነሳላቸው፣ አዲስ አበባ ኮሚቴዎችን ይጀምጥችን እንነጋገር የፌዴራል መንግስቱ ይሁንታ የሚሰጠው ጉዳይ ከሆነ እስማማለሁ ማለታቸውን ተከትሎ አዲስ አበባ ሊደረግ የነበረው ውይይት እንደሆነ ምንጮቹ አስታውሰዋል። ይሁን እንጂ የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደ እኔ መሳተፍ ይገባኛል፣ እኔ ሳይነገረኝ እንዴት እነ ደመቀ ዘውዱ ወደ አዲስ አበባ ይሄዳሉ? ማለታቸውን ተከትሎ ውይይቱ እዛው በሁመራ እንዲካሄድ ተወሰነ ሲሉም አክሏል። በዚህም አቶ ጌታቸው ረዳ አውሮፕላን ይዘው ባህር ዳር ከደረሱ በኋላ የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደን አሳፍረው እንደገና ወደ ሁመራ መብረራቸውን ሰምተናል። በሁ መራው ውይይት የተፈናቃዮችን መመለስ በማስመልከት ስምምነት እንደተደረሰ የሚያነሱት ምንጮቻችን የስብሰባው ዝርዝርንም ያብራራሉ። ተሰብሳቢዎቹ የኮሎኔል ደመቀ ዘውዱ ኮሚቴ አባላት ሲሆኑም ቁጥራቸው ስልሳ ይደርሳል የተባለ ሲሆን እንዲናገሩ እድል የተሰጣቸውም ለአመታት ተበድለናል፣ ተገፍተናል፣ የማንነት ጥያቄ ያለን ምዕራብ ትግራይ እያላችሁ አትጥሩን የሚል ንግግር ሲያደርጉ ቆይተዋል ተብሏል። አቶ ጌታቸው በትግርኛና በአማርኛ ንግግር ባደረጉበት በዚሁ መድረክ ላይ ላይ ተሳታፊዎች በሁለቱም ቋንቋዎች ይደመጥ በነበረው የአቶ ጌታቸው ርዳ ንግግር ሲያጨበጭቡ እንደነበርም ሰምተናል። ደፍረህ መምጣትህ ለሰላም ያለህን ዝግጁነት ያሳያል በሚል የኮሚቴው ሰዎች ተናግረዋልም ተብሏል። አቶ ጌታቸው ርዳ በበኩላቸው እኔ የመጣሁት ይህንን ጉዳይ ለመስራት የሚያስችል ስልጣን ኑሮኝ አይደለም፣ ይሁን እንጂ የጊዜያዊ መንግስቱ ፕሬዚደንት በነበርኩበት ወቅት ተፈናቃዮች እንዲመለሱ ያወጣነው እቅድ አለ፣ እርሱ እንዲፈጸም የበኩሌን ለማበርከት ነው በማለት የማንነት ጥያቄ አለ ብዬ በግል ሌላ ምንም ይህ ጥያቄ ካለ ግን በሕግ መመለስ ይኖርበታል። ኢኮኖሚያዊ በደል እንዳለ ግን አውቃለው እዚህ የተገኘሁትም ሰላማዊ በሆነ መንገድ እንድንፈታው መስማማታችሁን እንድታሳዩ ለመነጋገር ነው። ቋንቋችን የመቀራረብና የሰላም እናደርገው ሲሉ ተናግረዋል ተብሏል። አቶ አረጋ ከበደም ተመሳሳይ ይዘት ያለው መልእክት የተናገሩ ሲሆን ከዚህ በፊት ከፌደራል መንግስቱ ከአቶ ጌታቸውና ከጄኔራል ታደሰ ወረደ ጋር በዚህ ጉዳይ ላይ መወያየታቸውን አስታውሰውም ከዚህ በፊት በወጣው እቅድ መሰረት ተፈናቃዮች እንዲመለሱ ይደረጋል ብለዋል ምንጮቻችን። ኮሎኔል ደመቀ ዘውዱ በበኩላቸውም የፌደራል መንግስቱ ይሁንታ ካለበት የተፈናቀሉ ሰዎች እንዲመለሱ የሚደረግበት መንገድን እንደሚተባበሩ ገልጸው ከዚህ በፊት ከአቶ ጌታቸውና ጀነራል ታደሰ ጋር ተገናኝተው መነጋገራቸውን በማስታወስ ሁለቱ ሰዎች ለሰላም ቁርጠኛ መሆናቸውን አውቃለሁ ሲሉ በመድረኩ ላይ ተደምጧል። ኮሎኔል ደመቀ ዘውዱ ከዚህ በፊት ከትግራይ ክልል ፕሬዚዳንት ጌታቸውና ምክትላቸው ከነበሩ ታደሰ ወረደ ጋር በአዲስ አበባ በተለያዩ ጊዜያት ተገናኝተው መነጋገር ቸውም ይታወቃል። ፋኖ እና የትግራይ ኃይሎችን የሚዋጋ ታጣቂ ኃይል በመከላከያ እገዛ ያቋቋሙት ኮሎኔል ደመቀ ዘውዱ ተፈናቃዮች ሲመጡ ይህ ሚሊሻ ጦራቸው ምን አይነት ጣፍንታ እንደሚኖረው በመድረኩ ላይ የተባለ ነገር ባይኖርም፣ ቀጣይ ግጭት የማያስፈልግ ስለመሆኑና ደም መፋሰስን ለማስቀረት የሚደረገው ጥረትን ማከናወን ይገባል የሚለው ግን ከስምምነት ተደርሶበታል ብሏል ምንጮቻችን። የህዝብ ለህዝብ ግንኙነቱን ከሚቀጥለው ሳምንት ጀምሮ ለማከናወን መታሰቡን የሚገልጹት ምንጮች እየተፈናቀለ ሶ ማንነትና የተፈናቀለበት ቤት በሚገባ እንደሚታወቅ ተብራርቷል ብለዋል። በዚህ ጉዳይ ላይ ጊዜያዊ መንግስቱ እንደሚሳተፍ የታወቀ ሲሆን ጀነራል ታደሰ ወረደ ይህንን እቅድ ማስፈጸም ይንቀሳቀሳሉ ተብሎ ይጠበቃል ያሉት ምንጮች፣ የሁመራውን መድረክ በተመለከተም እንዲሳተፉ ተጋብዘው የነበረ ስለመሆኑ ግን ያነሱት ነገር የለም። የሁመራው መድረክ ግን ለሰላም ፍላጎት የታየበት ነበር ተብሏል። አቶ አገኘሁ ተሻገር ከኢትዮጵያ ወጥተው ሊታከሙ መሆኑ ተሰማም። ካለፈው ሰኔ ስምንት ጀምሮ በአዲስ አበባ እየታከሙ ያሉት አቶ አገኘሁ ሆስፒታል ከገቡበት ቀን አንስቶ ወደ ቤታቸው አለመመለሳቸውንም ሰምተናል። ጠቅላይ ሚኒስትሩ ለቁስል ውጭ ሀገር ሜዳ ያስፈልግም ሲሉ እንደነበረም ተሰምቷል። ጠቅላይ ሚኒስትር አብይን ነቅተው ካገለገሉና የጦርነት ፖሊሲያቸውን ካስፈጸሙ የክልል ሶስት ፖለቲከኞች መካከል አንዱ የሆኑት አቶ አገኘሁ ተሻገር በተለያዩ የሀገሪቱ አካባቢዎች በተካሄዱ ጦርነቶች እና የዜጎች መፈናቀል እንዲቆም በዜጎች ሲጠየቁም በሚሰነዝሯቸው ዘለፋዎች ነው የሚታወሱት። ሕዝብን በአደባባይ ጠላት ብለው ከተናገሩ የአብይ አህመድ ታማኝ ሹመኞች መካከል አንዱ የሆኑት አቶ አገኘሁ የትግራይና የአማራ ሕዝብን ለማ ጋ ከጠቅላይ ሚኒስትሩ የተሰጣቸውን ትእዛዝ በመፈጽማቸው ወደ ፌዴራል ተወስደው የፌዴሬሽን ምክር ቤት አፈ ጉባኤ ተደርገው በችሮታ መልክ መሾማቸውም ይታወቃል። ማርከት ታጠቅ ሽጉጥ የነጠጣለው አብይ አህመድ አስደናቂ መሪ ነው ወዘተ በሚለው ንግግራቸው የሚታወቁት አቶ አገኘው በጠቅላይ ሚኒስትሩ ትእዛዝ በተደጋጋሚ ከተቀየሩት የአማራ ክልል መሪዎች ውስጥ አንዱ ሆነው ለአንድ አመት ክልሉን አስተዳድረው ለግጭትና ለጦርነት ዳርገውትም ወጥተዋል። የፌዴሬሽን ምክር ቤት አፈ ጉባኤ ሆነው የተቀመጡት አቶ አገኘው ከሳምንት በፊት አንቹ አራት ኪሎ ስንቱን ባጉል ተስፋ ጨረሹ የሚል መልእክት በትዊተር ወይንም ኤክስ ገጻቸው ላይ በጻፉ በሳምንቱም ወደ ጎንደር የሄዱ ሲሆን፣ ይሁን እንጂ በሰላም አልተመለሱም። አንድ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ ህይወቱን ባጣበት የሄሊኮፕተር አደጋ ከጎንደር ወደ ጎርጎራ ሲበሩ እርሳቸውም ክፉኛ ተጎድተዋል ተብሏል። ከአንገታቸው በላይ የደረሰባቸው ጉዳት እንዳይንቀሳቀሱ ያደረጋቸው አቶ አገኘሁ ጎንደር ላይ ጉዳት ከደረሰባቸው በኋላ ወደ አዲስ አበባ ተወስደው ሲልክሮድ በሚል ስያሜ በሚታወቀውና በሳር ቤት አካባቢ በሚገኘው ሆስፒታል ውስጥ እየታከሙ ስለመሆናቸው ኢትዮ ፎረም ከታማኝ ምንጮቹ አረጋግጧል። ከአስር ቀናት በላይ በዚህ ሆስፒታል ውስጥ የከረሙት አቶ አገኘሁ ተሻገር እስከ ትናንት እሁድ ምሽት ድረስ ከሆስፒታሉ አልወጡም ያሉት ምንጮቹም የደረሰባቸው ጉዳት የውጭ ህክምና እንዲያገኙ የሚያስገድድ መሆኑን ቤተሰቦቻቸውና ሐኪሞች እየተነጋገሩ እንደነበር ለማወቅም ተችሏል። ንብረትነቱ የቻይናውያን በሆነው በዚሁ ሲልክሮድ በተሰኘው ሆስፒታል ውስጥ የሚደረግላቸው ህክምና ጤናቸውን ባለመመለሱ የውጭ ሀገር ህክምናቸውን በተመለከተ መንግስት የሚሰጠው አስተያየት ይጠበቃልም ነው የተባለው። ይሁን እንጂ ምክንያቱ ባልታወቀ መንገድ የውጭ ህክምና ጉዟቸውን በመወሰን የሚታወቀው የጠቅላይ ሚኒስትሩ ቢሮም ያቶ አገኘሁን የውጭ ህክምና አስፈላጊነት በማስመልከት ያለው ነገር የለም ያሉት ምንጮቹም ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ተጠይቀው ለቁስል ውጭ ሀገር መሄድ ተገቢ አይደለም ማለታቸውን ያነሳሉ። ሆኖም አቶ አገኘሁ ከአንድ ሳምንት በላይ በወሰደ የሀገር ውስጥ ህክምና መንቀሳቀስ አለመቻላቸውን ተከትሎ የህመሙን መጽናትን በመገንዘብ የውጭ ህክምናው በቅርቡ ለማካሄድ እንዲወጡ ሊደረግ ይችላል የሚል ግምታቸውን ያስቀመጡት ምንጮቻችን ነታቸው ያልታወቀ የባለስልጣናት ጠባቂዎችም ልክ እንዳፈጉ ባዩ በተለያዩ የሰውነት ክፍሎቻቸው ላይ ከፍተኛ አደጋ እንዳስተናገዱ አክለዋል። የአቶ ተመስገን ጥሩነ ሁሎችን የሚቀርጸው የኢዚያ ባልደረባ በዚሁ አደጋ ህይወቱ ያለፈ ሲሆን የተወሰኑ ባለስልጣናት መጠነኛ አደጋ አጋጥመዋቸዋል። የብልጽግናው መንግስት ከአደጋው ወዲያውኑ በሰጠው መግለጫ አንዳች ሰብአዊ ጉዳት አልደረሰም በሚል ሀሰተኛ መረጃ ማሰራጨቱን ግን ልብ ይሏል። ኢራን የአሜሪካ የጦር መንደሮች እንደበደበች ድብደባው ከተፈጸመባቸው ውስጥ አንዷ ኳታር አጻፋ ሰጣለው ስትል ዝታለች። ኩዌት የአየር ክልሏን ስትዘጋም የኦማን ኤር ደግሞ በከተሞች በረራውን አቋርጧል። እስራኤል ደግሞ ለቴህራን ህዝብ በፋርስ ቋንቋ ማስጠንቀቂያ ልካለች። አሜሪካ ባሳለፍነው ቅዳሜ ወደ እስራኤል ኢራኑ ጦርነት በቀጥታ ገብታም ቦምብ ጣይ አውሮፕላኖቿን አሰማርታ የኒክሌር ጣቢያዎች እንደበደብኩ ስትል ገልጻ ነበር። ኢራንም ለአሜሪካ ጥቃት ተመጣጣኝ ምላሽ እንደምትሰጥ የሀገሪቷ የጦር ኃይሎች ጠቅላይ ታማጆር ሹምን ጨምሮ በባለስልጣኖቿ በኩል መግለጿ የሚታወስ ነው። የአሜሪካ መንግስት አስቀድሞ በደረሰው መረጃ መሰረት ማስጠንቀቂያዎችን አውጥቶ የነበረ ሲሆን ኢራን ግን አጻፋውን ሰንዝራለች። ቴህራን ኳታር በሚገኘው የአሜሪካ የጦር ሰፈር ላይ የሚሳይል ጥቃት ያደረሰችበት ቀዳሚው ነው። ጥቃቱን ተከትሎ በዶሃ ከፍተኛ ፍንዳታ የተሰማ ሲሆን በኳታር የሚገኘውና አሉዴድ የተሰኘው የአሜሪካ የጦር ሰፈር ኢላማ ተደርጓል። በጦር ሰፈሩ ወደ 1 ሺህ የሚጠጉ የአሜሪካ ወታደሮች የሚገኙ ሲሆን ጥቃቱን ተከትሎ ሁሉም ባሉበት እንዲጠለሉ ትእዛዝ ተሰጥቷቸውም ነበር። የአሸናፊነት መልካም ዜና የሚል ስያሜ የተሰጠው ጥቃቱም አሜሪካ በሶስት የኢራን የኒውክሌር መሰረተ ልማቶች ላይ ለፈጸመችው ጥቃት የተሰጠ አጻፋ ነው ይላል የኢራን ጦር መግለጫ። በተለቀቁ ተንቀሳቃሽ ምስሎች መሰረትም ከኢራን የተተኮሱ ስድስት ሚሳኤሎች በኳታር ሰማይ ሲምዘገዘጉ ታይተዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራንን የመጻፋት ጥቃት መከላከል የሚያስችል የመካከለኛው ምስራቅ የብሔራዊ ደህንነት ቡድን እያቋቋሙ እንደሚገኙም ታውቋል። በኳታር የሚገኘውና በኢራን የሚሳይል ጥቃት ኢላማ የተደረገው አልኡዴድ የተሰኘው የአሜሪካ የጦር ሰፈርም ከዋና ከተማ ዶሃ አቅራቢያ የሚገኝ ነው። ይህ የጦር ሰፈር ወደ አስር ሺህ የሚጠጉ የአሜሪካ ወታደሮች የሰፈሩበት ሲሆን በመካከለኛው ምስራቅ የሚገኘው የአሜሪካ ሰራዊት ማዕከላዊ እዝ የአየር ኃይል ክፍል ዋና ማዘዣም ነው አልፎ ቡና ሀላ በሚል መጠሪያው በሚታወቀው በዚህ የጦር ሰፈር ውስጥ የብሪታንያ ወታደሮችም እየተፈራረቁ ለአገልግሎት ይቆያሉ። በባህረ ሰላጤው አካባቢ የረጅሙ የአውሮፕላን መንደር ድሪያ ሜዳ ያለው ይህ የጦር ሰፈር በአሁኑ ወቅት አሜሪካ በኢራቅ ውስጥ ለምታካሄደው ወታደራዊ ተልኮ ዋና ማዘዣና የአቅርቦት ማዕከል እንደሆነም ይነገራል። ሌላኛው ዛሬ ኢራን የደበደበችው በሶሪያ የሚገኘው የአሜሪካ የጦር ሰፈር ሲሆን ይህ ድብደባ የተፈጸመው ደግሞ በሞርታር ነው። በሶሪያ ምዕራብ ሀሳካ ግዛት በሚገኘው የአሜሪካ የጦር ሰፈር። ኢራን ዛሬ በኢራቅ በሚገኘው የአሜሪካ የጦር ሰፈር ላይም በተመሳሳይ የሚሳኤል ጥቃት ፈጽማለች። ማምሻውን በመካከለኛው ምስራቅ የሚገኘው የአሜሪካ የጦር ሰፈሮችን ማጥቃት የጀመረችው ኢራን በምዕራባዊ ኢራቅ የሚገኘውን አልአሳድ የጦር ሰፈር በሚሳኤል መደብደቧንም ዋሽንግተን ፖስት ዘግቧል። ከነዚህ የአሜሪካ መንደሮች ባሻገር በባህሬን ኩዌት፣ የማስጠንቀቂያ ሳይረን ድምፆች ተሰምቷል። ኩዌት የአየር ክልሏን ላልተወሰነ ጊዜ መዝጋቷንም አስታውቃለች። ኦማን ኤር ወደ አራት ቁልፍ የባህረ ሰላጤው ከተሞች የሚያደርገውን በረራ ለጊዜው ማገዱንም ነው ይፋ ያደረገው ማናማ ዱባይ ኩዌት እና ዶሃ የሚደረጉ በረራዎች ነው ያቋረጠው ኢራን በኳታር በሚገኘው የአሜሪካ የጦር ሰፈር ላይ የሚሳኤል ጥቃት ማድረሷን ተከትሎም ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ ዝታለች የኳታር የመከላከያ ሚኒስትር ኢራን ኳታር በሚገኘው አርኡ ዴዳ የጦር ሰፈር ላይ ሚሳኤል ተኩሳለች በዚህ ኢራን የኳታር ሉዓላዊነት ማንነትን ተዳፍራለች ብለዋል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ የመስጠት መብቷም በዓለም አቀፍ ሕግ የተጠበቀ መሆኑን ሚኒስትሩ ጠቅሰዋል። አክለውም የኳታር የአየር መከላከያ ስርዓት ከኢራን የተተኮሱ ሚሳይሎችን በማክሸፍ ጥቃቱን መመከቱን የተናገሩት ኢራን እነዚሁም ሁሉ ጥቃቶችን ብታደርስም የአሜሪካ መከላከያ መስሪያ ቤት ፔንታገን ግን ሀገሪቱ በኳታር በሚገኘው የጦር ሰፈሯ ላይ በፈጸመችው ጥቃት የደረሰ ጉዳት እንደሌለ ነው የገለጸው። እስራኤል ደግሞ በድጋሚ የኢራን ነዋሪዎችን አስጠንቅቃለች። በፋርስ ቋንቋ የእስራኤል ጦር ባስተላለፈው መልእክት በተለይም ከወታደራዊ መስሪያ ቤቶች፣ ከጦር መጋዘኖች፣ ከደህንነትና የስለላ ማዕከላት ፈጽማቸው ዜጎች ራቁ ሲል ነው ማስጠንቀቂያውን ያሰራጩም። በአማራ ክልል ላሊበላ በጦርነቱ በጦርነቱ ሳቢያ አምሳ ሁለት ሆቴሎች የተሟላ አገልግሎት አቁመዋል ተባለም። የብልጽግና አውሮፕላን ተሳፋሪዎች ሀገሩ ታሪካዊ ሰላም ላይ ነው በሚሉበት ወቅት ነው ይህ ሪፖርት የወጣው። በክልሉ ሰሜን ወሎ ዞን ላሊበላ አካባቢ በነበሩ ሰው ሰራሽ ችግሮች ምክንያት ላሊበላና አካባቢው አካባቢውን ይጎበኙ የነበሩ ቱሪስቶች ቁጥር በእጅጉ በመቀነሱም በዘርፉ ተሰማርተው የነበሩ አካላት ለከፍተኛ ኢኮኖሚ ችግር ተጋልጧል። በከተማው አገልግሎት ይሰጡ የነበሩ አምሳ ሁለት ሆቴሎች የተሟላ አገልግሎት በማቆማቸው ናቸው። አምስት ሺ ሰራተኞች ስራ አጥም ሆነዋል። የቅዱስ ላሊበላ ቱሪስት አስጎብኝ ድርጅት ማህበር በበኩሉም ሁለት መቶ አባላቱ በችግር ላይ መሆናቸውን ይፋ አድርጓል። የብልጽግናው መንግስት ሰዎች በቱሪዝሙ ከፍተኛ ጎብኝ እያገኘ ነው በሚሉበት በዚህ ወቅት የሚወጡ መረጃዎች እንደ ሀላላ ኬላ ያሉ የጠቅላይ ሚኒስትሩ ሪዞርቶች የጎብኚዎች ድርቅ መታቸው፣ ላሊበላን ጦርነት ከቱሪስቶች ጋር አቆራረጣት የሚሉ ናቸው። የላሊበላና አካባቢው ነዋሪዎች ዋና የገቢ ምንጫቸው ከቱሪዝም የሚገኝ ሀብት መሆኑን የአካባቢው ነዋሪዎች ይናገራሉ። ወጣቶች በማህበር ተደራጅተው ያስጎበኛል ያገኛሉ ሆቴሎች ለቱሪስቶች በሚሰጡት አገልግሎት ገቢ ያገኛሉ። ሌሎች ደግሞ የተለያዩ ባህላዊ ቁሳቁሶች ለሀገር ውስጥና ለውጭ ቱሪስቶች በመሸጥ ራሳቸውና ቤተሰቦቻቸውን ይደጉማሉ። ባለፉት አራት ዓመታት ግን ያጠፍተዋል ይላሉ ለጀርመን ድምጽ የቱሪዝም እንቅስቃሴ ፈጽመ መቶ ፐርሰንት ነው ቆ ማለት ይችላል። ሆቴል ተዘግቷን በሙሉ ምንም የሚሰራ ስራ የቱሪዝም እንቅስቃሴው ቆሟል ማለት ይቻላል። በዚህ ምክንያት በቱሪዝሙ የሚጠቀመው የህብረተሰብ ክፍል አስጎብኚዎችን ጨምሮ ለከፋ አደጋ ተጋልጦ ነው የሚገኘው። መጀመሪያ በኮቪዱ ከዛም ቀጥሎ በትግራይ ጦርነት በኋላም አሁን ባለው በርስ በርስ ጦርነት ኦልሞስት ዜሮ ነው ማለት ይቻላል። በቀን አራትና አምስት ቱሪስት እንኳን የሚገባ አይደለም። ሃምሳ ሁለት ሆቴል አደላ አብዛኛው ሆቴል ተዘግቶ ነው ያለው። ከአምስት ሺህ ሰራተኛ በላይ እናስተዳድር ነበር፣ በጠቅላላ ባዱን ሆቴሎች በከተማ ያሉ ሆቴሎች ባለፉት ስድስት ዓመታት በአመት አንድ ጊዜ የሚከበረውን የገና በዓልን ምክንያት በማድረግ ከሚሰጡት አገልግሎት ውጭም ምንም አይነት እንቅስቃሴ እንደሌለ ነው የሚገልጹት። መልሶ ወደ ስራ ለመግባት ቢሞከር እንኳን እየነበሩና ልምድ ያዳበሩ ሰራተኞችን ማግኘት ከባድ እንደሚሆንም ነው ባለሙያዎች የሚያስረዱት። በላሊበላ ከተማና አካባቢው በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘግቦ አስራ አንድ የቅዱስ ላሊበላ አብያተ ክርስቲያናትን ጨምሮም ሌሎች የቱሪስት መስህቦች ይገኛሉ። የብልጽግናው መንግስት እነዚህ ሃይማኖታዊ እና ታሪካዊ ቅርሶች ላይ በመሆን በተደጋጋሚ ጠላቶች የሚላቸው የሀገሩ ዜጎች ላይ መድፍ መተኮሱም ይታወቃል። በትግራይ ክልል ከሰላም ስምምነቱ ወዲህ ከ56 ሺህ በላይ ወጣቶች ለአደገኛ ስደት መዳረጋቸው ሰማም ይህ አሃዝ የክልሉ ጊዜያዊ አስተዳደር በሚቆጣጠራቸው ወረዳዎች ውስጥ የተመዘገበ ነው። በሁለት ዓመት ውስጥ 56 ሺህ ወጣቶች ከትግራይ በህገወጥ አደገኛ መንገድ መሰደዳቸውን የትግራይ ክልል ጊዜያዊ አስተዳደር አሳውቋል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶቹ ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛ አብዛኛው ሳውዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑ ተገልጿል። የትግራይ ወጣቶች ፕሬዚደንት የሆኑት አቶ ሀዱሽ በተለያዩ ምክንያቶችና ስጋቶች በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ይላሉ። አቶ ሀዱሽ ከ56 ወረዳዎች በተገኘ መረጃ መሰረት ከ56000 የሚልቁ ወጣቶች ከክልሎት ሰደው መውጣታቸውን ገልጿል። ልዶችል በሌላ በኩል 25 ሺህ የሚሆኑ የትግራይ ወጣቶች ከሳውዲ አረቢያና ሌሎችም አካባቢዎች ተመልሰው መምጣታቸውን ቁጥራዊ መረጃዎች እንደሚያሳዩ ገልጸው፣ ይሁንና እነዚህ ተመላሾች ጭምር ወደ ዳግም ስደት እያመሩ ስለመሆናቸው ተናግሯል። አክለውም ወደ ህገወጥ ስደት የሚገፉ 1400 ደላሎች የሰዎች አዘዋዋሪዎች በህግ ቁጥጥር ስር መዋላቸውን አንስተው ከእነዚህ ውስጥ 613 የሚሆኑት የክስ መዝገብ ተከፍቶባቸው ወደ ህግ የቀረቡ ናቸው ብለዋል። 76 የሚሆኑ ጥፋተኛ ተብለው ተፈርዶባቸዋል ሲሉም አክሏል። በትግራይ 70 በመቶ የሚሆኑ ወጣቶች ስራጥ መሆናቸውንና የወጣቶች ስደት መጠን እንዲያሻቅብ እያደረጉ ካሉ ምክንያቶች ደግሞ ይህ የስራጥነት ጉዳይ ቀዳሚ ስለመሆኑ በዘገባው ላይ አመላክቷል። በተያያዙ ዓመት መጀመሪያ ባሉት ሶስት ወራት ውስጥ በህገወጥ መንገድ ለስደት ከተዳረጉ ከ6000 በላይ ወጣቶች ውስጥ 294 የሚሆኑት ደግሞ ህይወታቸውን ማለፉን የክልሉ ጊዜ አስተዳደር መረጃ ያሳያል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን ችረስ